ሰላም ጤና ይስጥልን! በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በቅድሚያ እንኳን ለበዓለ ስቅለት አደረሳችሁ እያልን የሚያዝያ 10 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እና በኢትዮጵያ ካቶሊካዊት ቤተ ክርስቲያን ተከብረዋል። አርበኛ መንበሩ ጌታዬ በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሶ በራሱ ጥይት መሰዋቱ ተገልጿል። ዝርዝር መረጃ ይዘናል። ስለሸጣቸው አክሲዮኖች ምንም መረጃ አልሰጠንም በሚል ቅሬ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 የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን ተከበረ የኢየሱስ ክርስቶስ በዓለ ስቅለት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን በጾም በጸሎትና ስግደት ስነ ስርዓት እየተከበረ ይገኛል። የኢየሱስ ክርስቶስ ስቅለት በመንበረ ጸባውት ቅድስት ሥላሴ ካቴድራል በተለያዩ ሃይማኖታዊ ስርዓቶች ታስበዋል። የጸሎትና የስግደት ስነ ስርዓቱ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ባሉበት እየተከናወነ ይገኛል። በስርዓተ ጸሎትና ስግደቱ ላይ ላይ ቅዱስ ፓትሪያርኩ ብፁዓን አበው ሊቃነ ጳጳሳት፣ ካህናት፣ ሊቃውንትና በርካታ ቁጥር ያላቸው ምዕመናን ተገኝተዋል። ዕለቱ በጾም በጸሎት በስግደትና በተለያዩ ሃይማኖታዊ ስርዓቶች ነው እየታሰበ የሚገኘው። ኢየሱስ ክርስቶስ በዕለተ አርብ ለሰው ልጆች ሲል የከፈለውን ህማምና ስቃይ የሚያወሱ የመጽሐፍ ቅዱስ ክፍሎችም እየተነበቡ ይገኛሉ። በተመሳሳይ የኢየሱስ ክርስቶስ ስቅለት በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስርዓቶች እየታሰበ ነው። በስነ ቱ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እና የእምነቱ ተከታዮች ተገኝተዋል። ዕለቱ በልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን ነው በተለያዩ ሃይማኖታዊ ስርዓቶች እየታሰበ የሚገኘው። አርበኛ መንበሩ ጌታዬ በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሶ በራሱ ጥይት መስዋዕቱ ተገለጸ። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር በምስራቅ ጎጃም ዞን ሰደይን ሙጃ ላይ የሰፈረውን የአብይ አህመድ ጦር ደምስሶ ከከተማዋ አባሯል። ከተደመሰሰው ኃይል በተጨማሪም በርካታው ምርኮና ቁስለኛ ሲሆን ቀላል የማይባል መሳሪያም በፋኖ እጅ ገብተዋል። በዚህም ሶስት ስናይፐር፣ ሁለት ብሬን፣ ከ68 በላይ ክላሽ፣ 28 የሞርተር ቅንቡላ በሺዎች የሚቆጠር የክላሽ እና የብሬን ተተኳሽ እንዲሁም ከ 61 በላይ ምርኮኛ መማረክ ተችሏል። ሙሉ በሙሉ የተጠረነፈ ሚኒሻ ፖሊስና አድማ ብተናም ተደምስሷል። በውጊያው አገዛዙ ተደጋጋሚ የድሮን ጥቃቶችን ቢፈጽምም የፋኖ ኃይሎች ግን ከተማዋን ካገዛዙ ጦር ነጻ አድርገዋል። ሆኖም ሰዴ ከተማን ሙሉ በሙሉ ከተቆጣጠሩና ባንዳ ያሏቸውን አካላት ቤት ለቤት እያጸዱ ባለበት ወቅት ድንገት ከሞጣ ዙ 23 መድፍና ታንክ ይዞ ከመጣው ኃይል ጋር ከተማዋን ዳግም ለመያዝ በተደረገ እልህ አስጨራሽ ውጊያ የክፍለ ጦር ዋና አዛዥ አርበኛ መንበሩ ጌታዬ በራሱ ጥይት መስዋዕትነትን ተቀብለዋል። ይህኔ አዛዡን መስዋዕትነት አስመልክቶ መግለጫ የሰጠው የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ፋኖነት ራስን ለአማራ ሕዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት እየተጋፈጡ ሺውና ጋለው በክብር ለአማራ ነጻነት እየተሰው ነው ያለ ሲሆን ሻለቃ መንበሩ ጌታዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር ነበር ብለዋል። ሻለቃ ዝናቡ በመግለጫው ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በደጋዳሞት በጎንጅ ቆለላ በቢቡኝ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፉ የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በጎንጅ ቆለላ በወይን ውሃ በቢቡኝ ድጓ ጽዮን ትላልቅ ጀብዶችን ሰርቷል ብለዋል። ላብነትም ቢቡኝ ድጓጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ96 በላይ የብልጽግና ጦር ደምስሶ ምርኮኛና ቆስለኛውን በየአይነቱ ያደራረበ ጀግና ነበር ሲል አብራርተዋል። መላው ሰራዊታችንን ህዝባችንንና የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታይና በተጨፈጨፉ ንጹሀን ስም ለምናውጀው ዘመቻ ወትሮ ዝግጁነታችሁን አጠናክራችሁ ትእዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ሲል ጥሪ አስተላልፈዋል። በሌላ በኩል የመከላከያ የ59 ክፍለ ጦር ሬጅመንት ዘመቻ መሪ ላይ በፋኖ ጥቃት ተፈጽመዋል። በከፍተኛ ሁኔታ ተመቶ አዴት የግል ክሊኒክ እርዳታ ቢደረግለትም በመኖርና በመሞት ውስጥ ስለሆነ ወደ ባህር ዳር ተጉዟል። በዛሬው እለት የሻለቃ አንሙት የያዛቸው ብርጌድ የብልጽግና ኃይል ከአዴት ወደ ደም ድንጋይ በመጓዝ ላይ ልዩ ቦታው ቃብና ገብርኤል ላይ የተጠና የደፈጣ ጥቃት አድርሳለች። ይህ እንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ በታች ግንባር፣ እንዲሁም በማከፍታና ጎረንጅ ግንባር እልህ አስጨራሽ ትንቅንቅ አድርገዋል። የመልሶ ማጥቃት ስልታቸውን ተጠቅመው የብልጽግና ጦር ከወግዲና ጎረንጅ ከተማ የጉርባ ለመግባት ቦርቦር ድረስ ቢመጣም ከፍተኛ ኪሳራ አድርሰውበታል። የብልጽግና ጦር በአማራ ክልል የተለያዩ ቀጠናዎች በሚያዚያ ወር አካሂደ አለው ያለውን ዘመቻ የጀመረ ሲሆን በአየር ኃይልና በድሮን ጭምር ታግዞ ይዞም ውጊያውን እያካሄደ ነው። ሆኖም የተመናመነው የእግረኛ ወታደሩና የድሮን ጥቃቱ ከፋኖ ይልቅ በዓሉን አስታኮ የወጡ ንጹሐን አማራዎችን ኢላማ አድርጓል። ስለ ሸጣቸው አክሲዮኖች ምንም መረጃ አልሰጠንም፣ በሚል ቅሬታ የቀረበበት ኢትዮ ቴሌኮም በቀጣይ ሳምንት መግለጫ ሰጣለው አለ። መንግስታዊው የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም በመጀመሪያ ዙር የአንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖች ከህዳር ወር ጀምሮ ማቅረቡ ይታወሳል። ተቋሙ በሸጣቸው አክሲዮኖች ዙሪያ ለሕዝብ ተከታታይ መረጃ አለማድረሱና ቀጣይ መርሃ ግብሮች ተብለው በወቅቱ የተቀመጡት ቀናት በማለፋቸው በብዙዎች ዘንድ አግራሞትን እየፈጠረ ይገኛል። በዚህ ዙሪያ በቅርቡ አስተያየታቸውን ያስነበቡት እውቁ የባንክ ባለሙያ አቶ ሙሼ ሰሙ ኢትዮ ቴሌኮም ከጃንዋሪ 31 2025 ጀምሮ ተቀባይነት ያገኙ አክሲዮን ገዢዎች እንደሚለይና ተቀባይነት ያላገኙ አክሲዮን ገዢዎች ደግሞ እስከ ኤፕሪል 14205 ድረስ ገንዘባቸው መመለስ እንደሚጀምር መግለጹን አንስተዋል። እስካሁን ድረስ ተቀባይነት ያገኙ አክሲዮኖች አልተገለጹም። ቢያንስ ሕዝብን በማክበር ደረጃ የአክሲዮን እውቅና መስጫ ጊዜው መራዘሙን አስመልክቶ አንድም ምክንያት አለመቅረቡ፣ መግለጫ አለመሰጠቱና ምንም እንዳልተፈጠረ በዝምታ ቀን መቆጠሩ የሚያስደምም ሆኖ አግኝቼዋለሁ ያሉት አቶ ሙሼ በጥቅሉ ገንዘባችሁን አግቼ የአክሲዮን እውቅና ሳልሰጥ፣ ወለድ ሳልከፍል፣ የጊዜ ሰሌዳውን ሳላሳውቃችሁ ገንዘባችሁ በግ ትንሽ በት እየተመታ በፈለግኩት ሁኔታና ጊዜ ገንዘባችሁን ቆይታ ማራዘም እችላለሁ ማለት ምን የሚሉት ውልና ከምን የመነጨ መብት እንደሆነ ግልጽ አይደለም ብለዋል። ሆኖም በዚህ ዙሪያ መሰረት ሚዲያ ኢትዮ ቴሌኮምን አናግሬዋለሁ ያለ ሲሆን ተቋሙ ውጤቱን ለህዝብ የማሳወቁ ሂደት ጊዜ መፍጀቱን አምነው ይህም የተፈጠረው ሂደቱ ለተቋሙ የመጀመሪያው ከመሆኑ ጋር የተያያዘ መሆኑን ጠቅሷል። በሚቀጥለው ሳምንትም በዚህ ዙሪያ ጋዜጣዊ መግለጫ እንደሚኖር የገለጸው የቴሌኮም ኩባንያው በዚህ መግለጫ ላይ ስለ አክሲዮን ሽያጩና ስለ ድልድል ውጤት ይፋ እንደሚደረግ አስታውቋል። የኮሪደር ልማት ላይ ጉዳት ያደረሱ አስራ ሶስት ከብቶች በቁጥጥር ስር አውያለው ማለቱ እያነጋገረ ነው። በአዲስ አበባ ከተማ አስተዳደር በቦሌ ቡልቡላ አስራ ሶስት ከብቶች የኮሪደር ልማት ላይ ጉዳት አድርሰዋል በሚል ታስረዋል። እስሩን ተከትሎም የከብቶቹ ባለቤቶች ለእያንዳንዳቸው ከብቶች 5000 ብር በጠቅላላ 65000 ብር በቅጣት እንዲከፍሉ ከተደረገ በኋላ ተለቀዋል። ከብቶቹ የፋሲካ ዋዜማ እንደመሆኑ መጠን ለገበያ የወጡ ናቸው ቢባልም ያገዛዙ የጸጥታ ኃይል ግን ለዚህ ምሕረት አላሳየም። ሰው የሞተን ቢሆን በአስከሬኑ ላይ ችግኙን እንተክላለን ያሉት አብይ አህመድ ለችግኝና ሳር ያላቸውን ፍቅር የባል ከብቶችን ጭምር በማሰር አሳይተዋል። ንጹሐን ምድርን ሲጨፈጭፉ፣ አውቶብስ ሙሉ መንገደኞች በየሳምንቱ ሲታገቱ፣ ህጻናትና ሴቶች ሲደፈሩና ሲታረዱ ህግ ማስከበር ትዝ የማይለው የብልጽግና ኃይል በሳሩና በችግኙ ከመጡበት ግን እንደማይመለስ አሳይተዋል። አሜሪካ የዩክሬን ሩሲያ የሰላም ድርድሩ ይሆናል አይሆንም በሚለው ቃል ልትወስን መሆኑን አሳወቀች። የሰላም ድርድሩ ይሆናል አይሆንም በሚለው ላይ ልንወስን ነው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናግረዋል። ሚኒስትሩ በፓሪስ የነበራቸውን ቆይታ አጠናቀው ወደ አሜሪካ እየተመለሱ ባሉበት ወቅት በሰጡት መግለጫ በዩክሬን የተኩስ አቁም ለማድረግ የሚያስችለው የሰላም ድርድር በአጭር ጊዜ ውስጥ መሳካቱን ማወቅ አለብን። የሚሳካ ከሆነ በድርድሩ ውስጥ እንቀጥልበታለን። የማይሆን ከሆነ ደግሞ በሌሎች ቅድሚያ በምንሰጣቸው ጉዳዮች ላይ ትኩረታችንን እናደርጋለን ብለዋል። ሚኒስትሩ እንዳስታወቁት በጥቂት ቀናት ውስጥ ይሆናል አይሆንም በሚለው ላይ ውሳኔ ለመስጠት አቅደዋል። ሮቢዮ ጨምረውም ላለፉት ሶስት ዓመታት አሜሪካ በከፍተኛ ሁኔታ ዩክሬንን ስትረዳ ቆይታለች። እኛ ይህ እንዲያበቃ እንፈልጋለን፣ ምክንያቱም የእኛ ጦርነት አይደለም ካሉ በኋላ የአውሮፓ ሀገራት ለዚህ ትብብር እንዲያደርጉ ጠይቀዋል። በተለይ ፈረንሳይ፣ ጀርመንና እንግሊዝ ለድርድር የሚሆኑ ኳሶችን እንዲያቀብሏቸው አሳስበዋል።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 ማገዝ ዝግጁ ነኝ ብላለች። በአሜሪካና ኢራን የኒክሌር መርሃ ግብር ዙሪያ በሚደረጉ ውይይቶች የኢራን ተገቢ ፍላጎቶች ከግምት ውስጥ መግባት አለባቸው ሲሉ ላቭሮቭ ተናግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሩሲያ በኢራንና በአሜሪካ መካከል በኢራን የኒክሌር መርሃ ግብር ዙሪያ የሚደረጉ ድርድሮችን ለማገዝ ዝግጁ ናት ብለዋል። ላቭሮቭ ከኢራን የውጭ ጉዳይ ሚኒስትር ጋር ስለ ኢራን የኒክሌር ስምምነት ተወያይተዋል። ሩሲያ በኢራንና በአሜሪካ መካከል የሚደረገውን ውይይት በበጎው ትቀበላለች ሲሉም ገልጸዋል። ኢራን በ በኒውክሌር ጦር መሳሪያ እገዳ ስምምነት ማዕቀፍ ከአሜሪካ ጋር በኒውክሌር መርሃ ግብሯ ዙሪያ ለመስማማት ዝግጁ መሆኗን አስታውቃለች። ሩሲያ ከኢራን የኒውክሌየር መርሃ ግብር ጋር ያልተገናኙ ጉዳዮችን በአሜሪካ ኢራን ምክክር ውስጥ ለማካተት የሚደረጉ ሙከራዎችን በስጋት ትመለከታለች በማለት የሩሲያው የውጭ ጉዳይ ሚኒስትሩ ስጋታቸውን አስቀምጠዋል ሲል ስፑትኒክ ዘግበዋል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቴቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም